ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርት የመረጃዎችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርት የመረጃዎችን በዛሬው ፕሮግራማችን ላይ አካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ከእነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ መረጃዎችን አካተናል። እንዲሁ ደግሞ ዛሬ የሚደረጉ ጨዋታዎች ያሉ፣ በዩሮፓ ሊግ ዛሬ ተጠባቂ ጨዋታዎች ይደረጋሉ። በተለይ ማንቸስተር ዩናይትድ እና ሊዮን የሚያደርጉት ጨዋታ ደግሞ በሁሉም በጉጉት የሚጠበቅ ጨዋታ ነው። እሱንም ጨዋታ ወደ እናንተ እናደርሳለን። በኢትዮጵያ ፕሪምየር ሊግም እንዲሁ የምናነሳቸው አንዳንድ ነጥቦች ይኖሩናል። አብራችሁን እንድትቆዩ በአክብሮትን እንጋብዛለን። ፎአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር ወደ ቤተሰቦቻችን። ዛሬ እንግዲህ የሚደረጉ ጨዋታዎች ያሉ በዩሮፓ ሊግና በኮንፈረንስ ሊግ የሚጠበቁ ጨዋታዎች ያሉ፣ ከሁሉም ግን የሚጠበቁ ሶስት ጨዋታዎችን እንንገራችሁ። እነዚህ ሶስት እንግሊዝ ክለቦች የሚሳተፉባቸው ጨዋታዎች ናቸው። በኮንፈረንስ ሊግ ዛሬ ሊጋ ዋርሶ እና ቸልሲ ጨዋታቸውን ያደርጋሉ። በስታንፈርድ ብሪጅ በቸልሲ ሜዳ የሚደረግ ጨዋታ ነው። በመጀመሪያው ዙር ጨዋታ ሶስት ለዜሮ በሆነ ውጤት ማሸነፍ ችለው ነበር ቸልሲዎች። የዛሬው የመልስ ጨዋታን በቀላሉ ያልፋሉ ተብሎ ነው የሚጠበቀው። ሌላኛው ማንቸስተር ዩናይትድ በሜዳ ኦልትራፎርድ ከሊዮን ጋር የሚያደርገው ጨዋታ እንዲሁ ተጠባቂ ነው። በመጀመሪያው ፈረንሳይ ላይ በተደረገው ጨዋታ ሁለቱ ቡድኖች ሳይሸናነፉ ሁለት ለሁለት መሆናቸው ውጤት ነበር ጨዋታቸውን ያጠናቀቁት። የዛሬው ጨዋታ እጅጉን የሚጠበቅ ሌላኛው ጨዋታ እንደሆነ እየተገለጸ ይገኛል። ይሄ ጨዋታ እንዲሁ ምሽት አራት ሰዓት ላይ የሚደረግ ሌላኛው መርሃ ግብር ነው። ሌላኛው እንግሊዙ ክለብ የሆነው ቶትናም ሆት ስፐርስና አይንትራክ ፍራንክፈርትም እንዲሁም የሚያደርጉት ጨዋታም ዛሬ ይጠበቃል። ይሄ ጨዋታም ምሽት አራት ሰዓት ላይ ይደረጋል። ጨዋታው ደግሞ በፍራንክፈርት ሜዳ ነው የሚደረገው። በመጀመሪያው ዙር በቶትናም ሆት ስፐርስ ሜዳ በተደረገው ጨዋታ አንድ ለአንድ በሆነ ውጤት ነበር ጨዋታቸውን ያጠናቀቁት። ዛሬ የሚደረጉ የዩሮፓ ሊግና የኮንፈረንስ ሊግ ተጠባቂ ጨዋታዎች እነዚህን ነው የሚመስሉት። የኢትዮጵያ ፕሪሚየር ሊግን ደግሞ የተመለከቱ አንዳንድ ጉዳዮችን ወደ እናንተና ድረስ ወደ ቤተሰቦቻችን የ25ኛ ሳምንት ጨዋታዎች ትላንትና ተደርገው መጠናቀቃቸውን እናስታውሳለን። ትላንትና የተደረጉ ጨዋታዎች ነበሩ። በኢትዮጵያ ፕሪሚየር ሊግ የ25ኛው ሳምንት ኢትዮጵያ መድን ትላንትና ዳማ ከተማን 3 ለ1 አሸንፏል። ድሬዳዋና ኢትዮ ኤሌክትሪክ ደግሞ ሊያደርጉት የነበረው ጨዋታ መሰረዙን እናስታውሳለን። በዚህ ሳምንት በ25ኛው ሳምንት ማለት ነው። መቻል አርባ ምንጭ ከተማን፣ ኢትዮጵያ ቡና ፋሲል ከነማን፣ ሐዋሳ ከተማ ወላይታ ዲቻን፣ ሲዳማ ቡና ባህር ዳር ከተማን፣ ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስን። እነዚህ በአጠቃላይ እነዚህ ያክል ጨዋታዎች አምስቱ ወይም ስድስቱ ጨዋታዎች አንድ ለዜሮ በኖጤት የተጠናቀቁ ውጤቶች ናቸው። መቀሌ ሰባ እንደርታ ሀዲያ ውሳናን ሁለት ለዜሮ አሸንፈዋል። ከዛ በተጨማሪ ግን በዚህ ሳምንት ከተደረጉ ጨዋታዎች መካከል ብቸኛው በአቻ ውጤት የተጠናቀቀው ጨዋታ ወልዋሎ አዴግራት ዩኒቨርሲቲን ከስሁል ሽረ ጋር ያገናኘው ጨዋታ ነው። በዚህ ሳምንት በተደረጉ ሁሉም ጨዋታዎች ላይ ጎሎችን ተመልክተናል። አብዛኞቹ አንድ ለዜሮ በሆነ ውጤት ጨዋታቸውን ማጠናቀቅ ቢችሉም የደረጃ ሰንጠረዥን ኢትዮጵያ መድን እየመራ ይገኛል። 23 ጨዋታዎችን አድርጎ በሰበሰባቸው 48 ነጥቦች በአንደኝነት መቀመጥ ችሏል። ተከታዩ ኢትዮጵያ ቡና ነው፣ በ23 ጨዋታዎች 39 ነጥቦችን የሰበሰበው። ከሁለቱ ክለቦች መካከል ያለው የነጥብ ልዩነት ዘጠኝ ነው። ሶስተኛ ደረጃ ላይ የተቀመጠው ባህር ዳር ከተማ ነው፣ 37 ነጥቦች ያሉት። ወላይታ ዲቻን በተመሳሳይ 37 ነጥቦችን ይዘዋል። በግብ ክፍያ ብቻ ተበላልጠው ሶስትና አራት ተቀምጠዋል። መቻል አምስተኛ ነው። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ስድስተኛ ሲቀመጥ፣ አርባ ምንጭ ሰባተኛ፣ ሀዲያ ውሳና ስምንተኛ፣ ፋሲል ከነማ ዘጠነኛ ሲዳማ ቡና 10ኛ ደረጃ ላይ ተቀምጠዋል። ቅዱስ ጊዮርጊስ 11ኛ ደረጃ ላይ ነው የተቀመጠው። በወዳጅ ቀጠናው ላይ አራት ክለቦች ይገኛሉ። ሀዋሳ ከተማ 24 ነጥቦችን ሰብስቦ 15ኛ ደረጃ ላይ የተቀመጠ ቡድን ነው። ከዛ በተጨማሪ አዳማ ከተማ በ21 ነጥቦች 16ኛ ነው። ስሁል ሽረ በ17 ነጥቦች 17ኛ ደረጃ ላይ ሲቀመጥ፣ ወልዋሎ አድግራት ዩኒቨርሲቲ በ11 ነጥብ የ18ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እንግዲህ እየተመለከትን የምንገኘው። ሌላኛው የከፍተኛ ግባ አስቆጣሪነቱ ነው የከፍተኛ ግባ አስቆጣሪነቱን ሁለት ተጫዋቾች እየመሩት ይገኛሉ የአርባ ምንጭ ከተማው አህመድ ሁሴን ና የአምናው የከፍተኛ ግባ አስቆጣሪ ሽልማትን ያሸነፈው ኤርትራዊ ባጥቂ የሐዋሳ ከተማው አሊ ሱላይማን እንግዲህ እነዚህ አስር አስር ግቦችን በማስቆጠር የሊጉን የከፍተኛ ግባ አስቆጣሪነት እየመሩ ይገኛሉ አንተነ ተፈራ ከኢትዮጵያ ቡና ና ጌታና ከበደ ከፋሲል ከነማ ዘጠኝ ዘጠኝ ግቦችን ያስቆጠሩ ተጫዋቾች ናቸው በ በሀያ ስድስተኛው ሳምንት እንግዲህ ነገ ወይም በ26ኛው ሳምንት ጨዋታዎች ነገ ነው የሚጀመሩት። ወላይታ ዲቻ ከሀዲያ ሁሳና ቀን 9 ሰዓትና ወልዋላ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ የሚያደርጉት ምሽት 12 ሰዓት ላይ በሚደረጉ እነዚህ ሁለት ጨዋታዎች የ26ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች የሚጀመሩ ነው የሚሆኑት። በነገው ዕለት ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል የወሳኝ ተጫዋቹን ውላ አራዝሟል። የመርሲሳይዱ ክለብ ሊቨርፑል የወሳኝ የተከላካይ ስፍራ ተጫዋቹን ውል ለተጨማሪ አመታት ማራዘማቸውን በይፋ አስታውቀዋል። ኔዘርላንዳዊው የተከላካይ ስፍራ ተጫዋች የሆነው ቨርጂል ቫን ዳይክ በሊቨርፑል ቤት ያለውን ኮንትራት ለተጨማሪ አመታት ማራዘሙ ተገልጿል። ቨርጂል ቫን ዳይክ በሊቨርፑል ቤት እስከ 2027 የሚያቆየውን የሁለት የውድድር አመታት ውል መፈረምም ችሏል። ቫን ዳይክ በአዲሱ ኮንትራቱ የውል ማፍረሻው አለመካተቱ ሲነገር ከዚህ ቀደም የሚያገኘው ሳምንታዊ 400,000 ፓውንድ ተመሳሳይ እንደሚከፈለውም ነው የተነገረው። በጣም ደስተኛ ነኝ ሲል ከፊሮም በኋላ የተናገረው ቫን ዳይክ የደስታ ስሜት ተሰምቶኛል፣ በዚህ ክለብ ለተጨማሪ ሁለት አመታት መቆየት አስደናቂ ነው ሲልም ጭምር ነው ሀሳቡን የሰጠው። ቼክ ሪፐብሊክ የሀገር ውስጥ መገናኛ ብዙሃን የሊቨርፑልን ሶስተኛ ግብ ጠባቂ የሆነው ወጣቱ ግብ ጠባቂ ያሮስን ለተጨማሪ ጥቂት አመታት ኮንትራት አራዝሟል። ከዚህም አራዘሚያ በኋላ የ23 አመቱ ያሮስ በሚቀጥለው ውድድር ዘመን በውሰት ሌላ ቡድን ያሳልፋል። ምናልባትም ፈረንሳይ ሊግ ውስጥም ይሆናል ተብሎ ነው የሚጠበቀው። ሞሀመድ ሳላህ ቀጣይ ሲዝን በሚያደርገው የአፍሪካ ዋንጫ ለሀገሩ ግብጽ መሳተፉን ተከትሎ እንግዲህ ሊቨርፑል የሚያከናውናቸው ወደ አስር ገደማ ጨዋታዎችም ያመልጡታል ተብሎ እንደሚጠበቅ ነው። ሊቨርፑል ኤኮ መረጃውን ያጋራው ሊቨርፑል ዣሬል ኳንሳህን ለሽያጭ ያቀረበም ያልቀረበ መሆኑን አስታውቋል። ተጫዋቹ ባሳለፍነው ጥቅምት ወር ወደ እንግዲህ ሊቨርፑል ጋር የሚያቆየውን የአምስት ዓመታት ኮንትራት መፈራረሙ የሚታወስ ነው። አሁንም በሊቨርፑል ቤት እንደሚቆይ ነው መረጃዎች እየጠቆሙ የሚገኙት። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኤንዞ ማሬስካ ይናገራል። ባለፉት ሁለት ሲዝኖች ቸልሲ ቶፕ ፎር እንዲሁ ደግሞ ጊዜ አልገባም አንድም ጊዜ አልገባም ነበር ባለፉት ሁለት ሲዝኖች። በዚህ ሲዝን ግን አብዛኛውን ጊዜ ቶፕ ፎር ውስጥ ነበረን አሁንም በዛው ለመጨረስ እንሞክራለን። ለዚህ ነው ደጋፊዎች እኛን እንዲያምኑ የምንፈልገው፣ ቡድኑን እንዲያምኑ፣ ክለቡን እንዲያምኑ እንፈልጋለን። በዚህ ሲዘን አብዛኛው ጊዜ በቶፕ ፎር ማሳለፋችን ቡድኑ እየተሻሻለና በትክክለኛው መንገድ ላይ እየተጓዘ እንደሆነ ጭምር ማሳያ ነው ሲልምን የተናገረው ቸልሲ ቡድኑን ለማጠናከር መሀል ተከላካይ፣ አማካኝ፣ የክንፍ አጥቂና ዘጠኝ ቁጥር አጥቂም በክረምት የዝውውር መስኮት መጨመር ይፈልጋሉ። ዘጠኝ ቁጥር አጥቂ ላይ ሊያም ዴላፕ ነው ማምጣት የሚፈልጉት፣ መስመር አጥቂ ላይ ሄሱስ ሮድሪጌስ፣ አማካይ ወይም ደግሞ ግራፍ ውልባክ ላይ ዡሪየል ሀቶ፣ መሀል ተከላካይ ላይ ደግሞ ዴን ሆጅሰንን ማምጣት ይፈልጋሉ። እንዲሁም ቼልሲዎች 30 ሚሊዮን ፓውንድ ካገኙም ሬናቶ ቪዬጋን ለመልቀቅም ክፍት ናቸው። ዩቬንቱስ ሌላ የውሰት ጥያቄም ሊያቀርብ ይችላል ሲል ዘገባውን ያጠናከረው ሳይመን ጆንሰን ነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ዋንጫውን ማሸነፍ እንችላለን ብሏል ቡካዮ ሳካ። የአርሰናል አንድ ግብን ያስቆጠረው ቡካዮ ሳካ ቡድናቸው ዋንጫውን ማሸነፍ እንደሚችል ይገልጻል። የአውሮፓ ምርጡን ቡድን በሜዳውና በሜዳችን ማሸነፍ እንደምንችል አሳይተናል ሲል ቡካዮ ሳካ ተናግሯል። አርሰናል የቻምፒየንስ ሊግ ዋንጫን ማሸነፍም ይችላል የሚለው ቡካዮ ሳካ ይህንን ማመን እፈልጋለሁ ሲልም ነው እንዲ የተናገረው። ያለ ጋርዲውላ እዚያ አልሆንም ነበር ብሏል አርቴታም የአርሰናሉ አሰልጣኝ ሚኬል አርቴታ ያለ አሰልጣኝ ፔፕ ጓርዲዮላ አሁን ያለሁበት አልሆንም ነበር በማለት ነው የተናገረው። ክብሩን አሰልጣኝ ፔፕ ጓርዲዮላ እንዲወስድ እፈልጋሉ ያሉት ሚኬል አርቴታ ያለሱ እዚህ ቦታ ላይ አልገኝም ነበር በማለት ይገልጻል። ከጓርዲዮላ ጋር ዛሬ ጠዋት በስልክ አውርተን እንደነበር ያረጋገጡት አሰልጣኝ ሚኬል አርቴታ እሱን በጣም አመሰግነዋለሁ ሲልም ተደምጠዋል። ምክትል አሰልጣኙ ያደረገኝ እሱ ነው። እሱ አርአያ ነው። ዛሬ የተፈጠረው ነገር ሁሉ የተፈጠረው በእሱ ምክንያት ነው ሲልም ሚኬል አርቴታ ለፔፕ ጓርዲዮላ ያለውን አድናቆትና በእሱ ምክንያትም እዚህ እንደደረሰ ጭምር እየገለጸ ይገኛል። ቶማስ ፓርቴ ወደ አትሌቲኮ ማድሪድ የመመለስ እድሉ እየጨመረ ነው። የትናንትናው የሳንቲያጎ ቤርናቢው እንቅስቃሴ በኋላ አትሌቲኮ ማድሪድ ሙሉ በሙሉ ይህንን ተጫዋች እንግዲህ ለማዘዋወርም እንቅስቃሴ ለማድረግ እንደሚፈልጉን የተገለጸው ወደ ፓርቴ ዝውውርም እንዲገባ አድርጎታል ብሉናል ማርካ ባወጣው መረጃ ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናደርሳቸውም። ማንቸስተር ዩናይትድ ከሊዮን ጋር ዛሬ ጨዋታውን ያደርጋል። ምሽት አራት ሰዓት ኦልትራፎርድ ላይ የሚደረግ ጨዋታ ነው። ከሴንት ጀምሰስ ፓርኩ መጥፎ ሽንፈት መልስም ዛሬ እንግዲህ ማንቸስተር ዩናይትድ አሁንም ሲዝኑን በትንሹ የሚታደግበትን የዩሮፓ ሊጉን ወሳኝ ጨዋታ በደጋፊዎቹ ፊት ያደርጋል። በመጀመሪያው ጨዋታ ከሜዳ ውጪ በተፈተነበት ጨዋታ ውጤቱን ይዞ ለመውጣት ሰከንዶች ሲቀሩት ሌሎች ስህተቶች ደግመው በአቻ ውጤቶች እንግዲህ ጨዋታውን ለመጨረስ ተገድበዋል። ማንቸስተር ዩናይትድ አሁንም መራሩን ሲዝን እየገፋ የሚገኝ ሲሆን፣ ተጋጣሚያቸው ሊዮን የተሻለ ቦታ ላይ የሚገኝ ሲሆን፣ በሊግ ውድድር በኩልም የአውሮፓ ቻምፒየንስ ሊግ ቦታንም ለማግኘት የሚያስችላቸው ቦታ ላይ እንዲሁ ይገኛሉ። ማንቸስተር ዩናይትዶች በታሪክ ሊዮንን ስድስት ጊዜ በአጠቃላይ እየገጠሙ ሲሆን በእነኚህ ጨዋታዎች ተሸንፎ አያውቅም። ከስድስቱ የእርስ በርስ ጨዋታዎች ውስጥም ሶስቱን ያሸነፉ ሲሆን በሶስቱ ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቁት። ብዙዎቹን የሚያስታውሱት 2008 ላይ በመጀመሪያው ዙር በአቻ ውጤት አጠናቀው በመልሱ ጨዋታ በክሪስቲያኖ ሮናልዶ ብቸኛ ጎል ወደ ቀጣዩ ዙር ማለፍ የቻሉበት ጨዋታ ነው። በመጨረሻው ጨዋታ ከሳምንት በፊት እንግዲህ አልማዳና ሪያን ቸርኪ ለኦሎምፒክ ሊዮን ሌን ዮሮና ጆሹዋ ዘርክዚ ለማንቸስተር ዩናይትድ ጎል አስቆጥረው ሁለታቸው የተለያዩበት ጨዋታም እንዲሁ በርካቶች የሚያስታውሱት ነው። አሰልጣኝ ሩበና ሞሪም ከጨዋታው በፊት ሃሳቦቻቸውን ሰጥተዋል። በግብ ጠባቂዎች ዙሪያ ስለሚነሱ ሃሳቦችም ሲናገሩ ኦናና ወደ ቡርን ይመለሳል፣ በቋሚነትም ይጀምራል፣ የሚለው ነገር አሁንም እኔ የምለው ነገር ነው ሲልም ነው የተናገረው። የጆሹዋ ዘርክዚንም ነገር ሲናገሩ እሱን ከዚህ በኋላ በዚህ ሲዝን ሲጫወት አንመለከተውም፣ ሲዝኑ ለእሱ አብቅቷል ለቀጣዩ ሲዝን ዝግጁ እንዲሆንም እናደርጋለን ያለው ማታያስ ደሊት ደሌት በዚህ ሲዝን በድጋሚ መጫወት እድል አለ ወይ ተብሎም ተጠይቆ ነበር። ደሌት ከሲዝኑ መጠናቀቅ በፊት ወደ ሜዳ ይመለሳል። አይደን ሄቨንም ከጨዋታ ውጪ ነው። በልምምድ ወቅት ከዚህ በፊት ጉዳት ያጋጠመው ቦታ ላይ ትንሽ ምቾት አልተሰማውም ነበር ሲልም ነው እንዲህ የተናገረው። አማድ ከኳስ ጋር ልምምድ ተመልሷል። በዚህ ወርም ይመለሳል ብለ ታስባለሁ ወይ ተብሎ ነበር። በዚህ ወር እንኳን አይሆነም፣ ነገር ግን በቀጣዩ ወር የሲዝኑ መጨረሻ ጨዋታዎች ላይ ይደርሳል ብዬ አስባለሁም ሲል ነው የተናገረው። በመጀመሪያ እንዳሰልጣኝ እንዲሁም ደግሞ ከዚህ በፊት ተጫውቶ እንዳሳለፈ ተጫዋችም ሁሌም እንዲህ አይነት ሁኔታዎችን ለማለፍ የሚረዱ ነገሮችን አደርጋለሁ። በሳምንቱ መጨረሻ እሱን ማሳረፍ ፈልጌ ነበር አምኜበት ያን ያንን ያደረግኩት። አሁን ላይ ግን ለጨዋታ ዝግጁ ነው ብለዋል። ስለ አንድሬ ኦናና ሲናገሩ ነው ይህንን ሀሳብ የሰጡት። እንደማስበው ከሆነ ቻምፒየንስ ሊግ ብዙ ነገርን መቀየር ይችላል መሳተፍ ከቻለን እንግዲህ ከትልልቅ ክለቦች ጋር ተጫውተን በሳምንቱ መጨረሻ ቀናትም ተፈታኝ የሊግ ቡድኖች ጋር እንጫወታለን ማለት ነው። ይህ ደግሞ ጥሩ ነገር ነው። ጥሩ ቡድን እንዲኖረንም ያደርገናል ሲልም ነው የተናገረው አሰልጣኝ ሩበን አሞሪ ፓብሎ ፎንሴንካም ካም የሊዮኑ አሰልጣኝ ይናገራል። ጨዋታው ለማንቸስተር ዩናይትድ ወሳኝ እንደሆነ አውቃለሁ፣ ነገር ግን ለእኛም በጣም አስፈላጊ ጨዋታ ነው። ለእነርሱ ጥሩ ግብ ጠባቂ ያላቸው፣ ኦናና ድንቅ ግብ ጠባቂ ነው። ዩናይትድ ያላቸውን ሰጥተው ጥሩ ለመጫወት እንደሚሞክሩ አውቅ አለው። እኛም ለጨዋታው በጣም ዝግጁ ነን። ብዙ የተለያየ የቡድን ዜና አይኖረንም። ጨዋታውን ማሸነፍና ወደ ግማሽ ፍጻሜው ማለፍም እንደምንፈልግ ግልጽ ነው ሲልም ጭምር ነው እንዲሁ የተናገረው ፓብሎ ፎንሴንካ። በማንቸስተር ዩናይትድ በኩል የጉዳት ዝርዝሩ እንደቀጠለ ሲሆን በዚህ ሳምንት የጆሹዋ ዘርክዚ ዝርዝሩን የተቀላቀለ አዲስ ተጫዋች ነው። አይደን ሄቨን እና ጆኒ ኢቫንስ ወደ ልምምድ ቢመለሱም ከዛሬው ጨዋታ ውጭ ናቸው። በኒውካስል ዩናይትዱ ጨዋታ እረፍት ተሰጥቶት የነበረው አንድሬ ኦናናም ዛሬ በቋሚነት የሚጀምር ይሆናል። እንደተለመደው በዩናይትድ በኩል በጉዳት ምክንያት በርከት ያሉ ተጫዋቾች ለጨዋታው አይደርሱም። ማታያስ ደ ሊክት፣ ቶቢ ኮሊየር አይደን ሄቨን፣ ጆኒ ኢቫንስ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ እና ጆሹዋ ዘርክዚም በዛሬው ጨዋታ ላይ የማይኖሩ ናቸው። በፈረንሳዩ ክለብ በኩል የረጅም ጊዜ ጉዳት ያጋጠመው የፊት መስመር ተጫዋቹ ኤርኔስቴ ኑሳ ከሲዝኑ ውጪ ሲሆን፣ በዛሬው ጨዋታ ላይ አይሰለፍም። ሌላኛው የፊት መስመር ተጫዋቹ የሆነው ማሊክ ፎፋና ያለፉትን አራት ጨዋታዎች ያመለጡት ሲሆን፣ በዛሬው ጨዋታም የመድረስ እድሉ ጠባብ ነው። ከዚህ ውጪ ሊሆን አዲስ የሚባል የጉዳት ዜና የሌላቸው ሲሆን ቀሪዎቹ ተጫዋቾችም በሙሉ ዝግጅነት ይገኛሉ ተብሎ ነው እንዲሁ የሚጠበቀው። የዛሬውን ጨዋታ ከዋና ዳኝነት እስከ ቫር ዳኝነት ድረስ ስዊዘርላንዳውያን ዳኞች ናቸው የሚመሩት። ሳንድሮ ሻር ይህን ጨዋታ በዋና ዳኝነት እንዲመራ በአውሮፓ እግር ኳስ ማህበር ተመርጧል። ሳንድሮ ሻር ዋና ዳኛው እንደሆነ ነው እየተገለጸ የሚገኘው። ዩናይትዶች በአጠቃላይ 343 አስተላለፍን ይጠቀማሉ ተብሎ ይታሰባል። አንድሬ ኦናና ኑሱር ማዝራዊ ሃሪ ማጓይረና ሌኒ ዮሮ። ዲኤጎ ዳሎ ኡጋርቴ ብሩኖ ዶርጉ ጋርናቾ ማውንትና ሆይላንድ በዛሬው ጨዋታ ላይ በቋሚ አስተላለፍ ይካተታሉ ተብሎ የሚጠበቁ ተጫዋቾች እንደሆኑ ነው መረጃዎቹ የሚያሳዩት። ሩበን አሞሪም የራሱ ፍልስፍና ላይ የሙጥኝ ስለማለቱም ተጠይቆ ነበር። አንዳንድ ጊዜ ሰዎች የሚያዩት ሶስት ተከላካይ ማሰለፌን ብቻ ነው። እኔ ግን በዚህ ብዙ ነገሮችን ለመቋቋም እየሞከርኩኝ ያለሁት ጫና የምንፈጥርበት ወይም ፕረስ የምናደርግበት መንገድን ለመቀየር አሁን ካሉን ተጫዋቾች ጋር ለመለማመድ እየሞከርኩኝ ነው። በቃ የማልሞክረው ነገር የለም። ሩበን አሞሪም በዚያ ውድድር ዘመን ስላሉት ጥቂት እውነታዎችም ሲናገር ሌኒዮሮ እየተሻሻለ ያለበት መንገድ ለእኛ በጣም አስፈላጊው ነገር ነው። ገና በ18 ዓመታቸው መጥተው በዚህ ቡድን እየተጫወቱ ያሉት እንደ ሄቨን አይነትም ተጫዋቾችም አሉን ወደፊት የተሻለ እንድንሆንም የሚረዱን ጥቂት ተጫዋቾችም መኖራቸው እርግጥ ነው ብሏል። ሩበን አሞሪም እውነቱን ለመናገር ከተባለም የሊግ ደረጃችንን ማሻሻል እንፈልጋለን ነገር ግን እያንዳንዱን መምረጥ ቢኖርብን ምርጫችን የአውሮፓ ሊግን ማሸነፍ ነው። ሩበን አሞሪም እንግዲህ የቀጣዩ ሲዝን ዓላማ ምንድን ነው ተብሎም ለጠየቀው ጥያቄ የሰጠው ምላሽ ነው። የመጀመሪያ የሊግ ጨዋታን ማሸነፍ ሲለም በቀጣይ አመት ስለሚገጥመው ነገርም እንዲሁ ሀሳቡን ሰጥቷል። ዩናይትድ አዲስ ግብ ጠባቂ የማስፈረም እንቅስቃሴውን አሁንም ቀጥሏል። የማንቸስተር ዩናይትድ የምልመላ ሂደት ዳይሬክተር ክሪስቶፈር ቪቬል ከአይንትራክ ፍራንክፈርቱ ዋና ስራ አስኪያጅ ማርከስ ክሮስቼ ጋርም በዚህ ሳምንት ለውይይት ተቀምጠው እንደነበር ተገልጿል። ሁለቱ ክለቦች ለውይይት የተቀመጡት በጀርመኑ ክለብ ግብ ጠባቂው ከውሃ ሳንቶስ ዝውውር ዙሪያ እንደሆነም ነው የተነገረው። ማንቸስተር ዩናይትዶች በ22 ዓመቱ ግብ ጠባቂ ላይ ከወራት በፊት አንስቶ ፍላጎት ማሳየቱ ሲገለጽ፣ ሁኔታውንም በቅርበት እየተከታተለ እንደሆነም ጭምር ነው የተገለጸው። ዘገባው የጀርመኑ ታማኙ ጋዜጣም ቢልድ ነው። ወደ ጀርመን ተጉዞ ተጫዋቾችንም ተመልክቷል። የዩናይትድ መልማዮች ኃላፊ ዳይሬክተር ክሪስቶፈር ቪቬል ባለፈው ሳምንት ወደ ጀርመን ተጉዞ ነበር። በተጨማሪም ቪቬል በጀርመን ቆይታው ሊጉ ከተጀመረ 29ኛ ሳምንት ያስቆጠረውን የጀርመን ቡንደስሊጋ ጨዋታዎችን ለመታደምም እንግዲህ ችሎ እንደነበር ነው መረጃዎች የወጡት። ስቱትጋርት ከቨርደር ብሬመን እና አርቤ ላይፕዚግ ከቮልስበርግ ያደረጉትን ጨዋታዎችም መመልከት ችሏል። ክሪስቶፈር ቪቬል ከአርቢ ለብዚሽ ከሚገኙት ወጣት ድንቅ ተሰጦችና ና ተስፋ ያላቸው ተጫዋቾች ና ስሎቬንያዊውን የ22 ዓመት ስሎቬንያዊውን የ21 ዓመት ወጣት የመሃል አጥቂ ቤንጃሚን ሸስኮን በቅርበት መከታተላቸውም ጭምር ቢልድ የተባለው የመረጃ ምንጭ ጨምሮ ገልጿል። ማንቸስተር ሲቲን ደግሞ እንመልከት። ኬቨን ደ ብሮይናን እንመልከት። ቤልጀማዊው የአማካይ ስፍራ ተጫዋች ኬቨን ደ ብሮይና በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር ይለያያል። አሁን ላይ አራት የአሜሪካን ሜጀር ሊግ ሶከር ክለቦችም ኬቨን ደብሮይናን ለማስፈረም ፍላጎት ማሳየታቸውን ነው ዘአትሌቲክ የዘገበው። ኬቨን ደብሮይናን ለማስፈረም ፍላጎት ያሳዩት ኢንተር ማያሚ፣ ዲሲ ዩናይትድ፣ ቺካጎ ፋየር እና ኒውዮርክ ሲቲ መሆናቸውን የተገለጸው፣ አሁን ላይ አራቱም ክለቦች ኬቨን ደብሮይናን ወደ ስብስባቸው ለመቀላቀልም ንግግር መጀመራቸው ነው የተገለጸው። በማንቸስተር ሲቲ ታሪክ ከኬቨን ደብሮይን የበለጠ ተጫዋች አለ ብዬ አላስብም ብሏል ኤልካይ ጎንደዋን ኤልካይ ጎንደዋን ኬቨን ደብሮይና በማንቸስተር ሲቲ ታሪክ ምርጥ ተጫዋች ነው ሲል ምላሹን ሰጥቷል። ኬቨን በቀላሉ የሚተካ ተጫዋች አይደለም ያለው ጎንደዋን፣ እሱ ለማንቸስተር ሲቲ ያደረገው ነገር የማይታመን ነው ብሎታል። ከእሱ ጋር ለበርካታ ዓመታት በመጫወቴ ኩራት ይሰማኛል። ከእግር ኳስ ባሻገር ከእሱና ከቤተሰቡ ጋር ላለኝ ግንኙነትም አመስጋኝ ነኝ። አብረን ብዙ ጥሩ ትዝታዎችንም አሳልፈናል ሲልም ነው የተናገረው። ጀርመናዊው አክለውም እሱ ያስቀመጠውን ስታንዳርድ ማንም በቀላሉ ሊደርስ አይችልም ከዚህ በኋላ ሌላ ኬቨን ደብሮይና እንደሌለና እሱን መተካት እንደማንችል መገንዘብ አለብን። እሱ በራሱ ደጋፊ ብቻ ሳይሆን በተቃራኒ ደጋፊም እጅጉን የሚናፈቅ ሰው ነው። አሁን ማድረግ ያለብን ለእሱ መልካም ምኞታችንን መግለጽ ብቻ ነው፣ ይገባዋል ሲልም ጭምር ነው እንዲሁ የተናገረው። ሪያል ማድሪድን እንመልከት። ካርሎ አንቸሎቲ ከመቼውም ጊዜ በላይ ስራውን ለማጣት እጅጉን ቅርብ እንደሆነ ዲያርዮ አስ መረጃውን አጋርተዋል። ስለ አንቸሎቲ የወደፊት እጣፈንታ አሁንም ግልጽ የሆነ ነገር የለም። ምናልባትም በሚቀጥሉት ሳምንታት በሚደረገው የኮፓ ዴልሬ የዋንጫ ጨዋታ፣ የፍጻሜ ጨዋታ ስለ ወደፊቱ ጊዜም ብዙ ጉዳዮች ሊብራራ እንደሚችል ነው የሚናገረው። ካርሎ አንቸሎቲ በክረምቱ ሪያል ማድሪድን የሚለቅበት እድሉ ሰፊ ነው። ውሳኔው በተግባርም መወሰኑ ነው የተገለጸው። ሪያል ማድሪድ የበለጠ ጠንካራ ነው። በቀጣይ አመት ሁላችንም ተጠናክረን እንመለሳለን። ለአሁኑ ግል ስለሁሉም ነገር እናመሰግናለን ብሏል ሉካስ ቫስኪዩስ። እንደ ግለሰብ ሳይሆን እንደ ቡድን መጫወት ያለብን ከዛ ባለፈ ለራሳችንም ታማኝ መሆን ያለብን ያለው ደግሞ ቲቦ ኮርቷ ነው። ይህ አመት በጣም ደካማ አቋም ያሳየንበት አመት ነው። ለቀጣይ ለሊግ ዋንጫ እንወዳደራለን። ከባርሴሎና ጋርም ጨዋታ አለን። ሪያል ማድሪድ ትልቅ ክለብ እንደመሆኑ የዓለም ሰዎች የሆነ ነገር እንዲያመጣ ጫና ያደርጉብናል። እኛ ሽንፈት አልተለማመርንም። ነገር ግን መሸነፍ ካለብን ጊዜው አሁን ነበር ሲልም ነው እንዲሁ የተናገረው ካርሎ አንቸሎቲ። የብራዚል እግር ኳስ ፌዴሬሽን ለቡድኑ ካርሎ አንቸሎቲን ከሰኔ ወር በፊት መቅጠር ይፈልጋል። ይህም የሆነው ከሆነ ግን ሪያል ማድሪድ የክለቦች የዓለም ዋንጫን በአዲስ አሰልጣኝ የሚጀምርበት እድልም ሰፊ ነው ብሏል ማርካ በዘገባው። የአርሰናሉ ተጫዋች ማይልስ ሉዊስ ስኬሊ ከጨዋታው በኋላ ተናግረዋል። ከሪያል ማድሪድ ጋር መጫወት ልክ ከማንቸስተር ሲቲ ጋር እንደመጫወት ያክል ነበር ሁለቱንም ስንገጥም ምንም አይነት ጫና አልተሰማኝም፣ ሲልም ጭምር ነው እንዲሁ የተናገረው። የመጨረሻ መረጃችን እናድርገውና ኔይማር ጁኒየር በድጋሚ ጉዳት ገጥሞታል። ብራዚላዊው የሳንቶስ የፊት መስመር ተጫዋች የሆነው ኔይማር በድጋሚ አዲስ ጉዳት እንዳጋጠመው ተነግሯል። ኔይማር ትናንትና ሌሊት ክለቡ ሳንቶስ የሊግ ጨዋታውን ባሸነፈበት ጨዋታ የመጀመሪያ አጋማሽ ተቀይሮ ለመውጣት ተገዷል። በተደጋጋሚ ጉዳቶች ምክንያት ሲቸገር የቆየው ኔይማር አሁን ላይ የጡንቻ ጉዳት እንዳጋጠመው ነው መረጃዎቹ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጊያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።